በህይወታችሁ ውስጥ ያለው ሰው ከአጋነንት የተላከ መሆኑን የምታውቁበት ሰባት መንገዶች ብዙዎቻችሁ በህይወታችሁ ውስጥ አጋነንቶች ቢኖሩም ነገር ግን የምታውቁበት ነገር የለም አሁን ግን ምርጫዊ እናንተ ነው በዚህ ቪዲዮ ብዙ መረጃዎችን እሰጣችኋለሁ እናም እነዚህን አጋነንቶች ማስወገድ የእናንተ ፈንታ ነው በመንፈስ ቅዱስ ምሪት ማስተዋላችሁን ጥበባችሁን እውቀታችሁንና መረዳታችሁን በመጠቀም እነዚህን አጋነንቶች ከህይወታችሁ አስወጡ። አንድ ሰው በህይወታችሁ ውስጥ አጋነንት እንደሚጠቀምበት የምታውቁበት ምልክት ሁልጊዜም ቢሆን ወደ ቁጣ፣ ወደ ንዴትና ወደ በቀል ሊያነሳሷችሁ ይሞክራሉ። ይህ ሌላኛው ጉልበታችሁን የሚበዘብዙበት መንገዳቸው ነው። እናም ይህንን በሁለተኛው ሃሳቤ ላይ የማወራ ይሆናል። የአጋንንት ዋነኛው ግብ ከባህሪያችሁ እንድትወጡ ማድረግ ሲሆን ይህንን የሚያደርግበት ምክንያትም ከባህሪያችሁ ስትወጡ ነገሮችን የበለጠ ከጸጸትና ከስሜታዊነት የተነሳ ለማድረግ ትጋለጣላችሁ። ከባህሪያችሁ ውጭ የሆኑ ነገሮችን ስታደርጉም በቀጣዩ ቀን ጠዋት ላይ ለምን አደረግኩት በሚል ስሜት ከእንቅልፋችሁ ትነቃላችሁ። እናም የዚህ ምክንያቱ አጋንንት ስላነሳሳችሁ ነው፤ ይህ መንፈሳዊ ውጊያ ነውና። አጋነንት በሕይወታችሁ ከእግዚአብሔር ፍቃድ ውጪ እንድትንቀሳቀሱ ይፈልጋል። ከሰይጣን ጋር እንዲህ ያለ ምልልስ ውስጥ ስትገቡ ራሳችሁን ዝቅ ታደርጋላችሁና አጋነንትም በተሻለ መንገድ ይቀድማችኋል። አጋነንት ዝቅ ማለትን ለምዷል ሰይጣናዊነትንም ተላምዷል። ነገር ግን እናንተ የእግዚአብሔር ልጆች ከሆናችሁ ያንን መንገድ ድሮ ታውቁት ይሆናል እንጂ አሁን አሸንፋችሁታል። መንፈስ ቅዱስ በተለያዩ መንገዶች ውስጥ እስካሁን መርቶናል። ነገር ግን ሁልጊዜም በመቀለድና በማሾፍ ወደ ክርክር የሚያመሩን ስፍራዎች ማዝገም የለብንም። ይህንን ፈጽሞ ማድረግ የለብንም። አጋንንት አጥብቆ የሚወደው አንደኛው ነገር እናንተን ከእግዚአብሔር ባህሪ ውስጥ ለማስወጣት ማነሳሳትና እንድትናደዱ ማድረግ ነው። እናም ዋነኛው መፍትሄ ንቃችሁ መተው እንደሆነ ማወቅ አለባችሁ። አጋንንት ከምንም በላይ የሚጠላው ነገር ችላ መባልን ነው ምክንያቱም ችላ ስትሏቸው ከእናንተ ማግኘት የሚችሉትን ኃይል ያጣሉ። እናም ይህ ወደ ሁለተኛው ምልክት ይመራናል። አጋነንቶች የጉልበት ቫምፓይሮች ናቸው። ኃይላችሁን ከእናንተ መጥተው መውሰድ ከምንም በላይ የሚወዱት ነገር ነው። እናም እነዚህ አጋነንቶች ጉልበታችሁንና ኃይላችሁን ሙሉ በሙሉ ማሳጣት የሚችሉበት ዋነኛው መንገድ እናንተው ራሳችሁ ስትሰጧቸው ነው። ነገር ግን አጋንንቶች እንዴት የእናንተን ኃይል እንድትሰጧቸው ማድረግ ይችላሉ? ወደፊትና ወደ ኋላ በመመላለስ ከባህሪያችሁ እንድትወጡ በማድረግ በንዴት እና በቁጣ እንዲሁም በቂም በቀል እንድትሞሉ በማድረግ ነው። ይህ ሰይጣን የሚያደርገው ዋነኛው ነገር ነው። ከእንደዚህ አይነት አጋንንቶች ጋር በምትፋለሙበት ወቅት ዋነኛው መፍትሄ ሊሆናችሁ የሚችለው ነገር መንፈሳዊ ውጊያ ነው። ስለዚህም በወገባችሁ እውነትን በእግራችሁም ሰላምን ታጠቁ ከሰይጣንም ጋር በማይመች አካሄድ ፊት ለፊት ወደ ኋላ ትመለሱ። አንድ ጊዜ በማስተዋል ውስጥ ያለውንና ለሚያስተውሉት ያላቸውን ነገር ከተረዳችሁ መንፈስ ቅዱስ ማስተዋላችሁን ከፍ በማድረግ እንዲባርካችሁ እግዚአብሔርን አጥብቃችሁ እንድትጠይቁት እመክራችኋለሁ። አጋነንቶች የሰይጣን ልጆች ናቸው። ግን የሰይጣን ግብ ምንድን ነው? መስረቅ፣ መግደልና ማጥፋት። እናም አጋነንቶችም የሚያደርጉት ይህንኑ ነው። የእግዚአብሔር ልጆች የእስራኤል አምላክን ፍቃድ በሚፈጽሙበት ወቅትም እነዚህ አጋነንቶችም የጌታቸውን ፍቃድ ይፈጽማሉ። እባካችሁ አስተውሉ። ከዚህ በፊት ከእነዚህ አጋነንቶች ጋር እመላለስ ነበርና ኃይሌና ጉልበቴ የደረቀ ያክል ይሰማኝ ነበር። አጋነንቶቹም የሚፈልጉት ይህንኑ ነው። እናንተ ኃይላችሁ እንዳለቀ፣ ዋጋቢስ እንደሆናችሁ፣ ጥቅም እንደሌላችሁ እንዲሰማችሁ ይፈልጋሉ። እንድትሰሩም የሚፈልጉት በዚህ አሉታዊ ስሜቶች ስር ሲሆን ይህም ራሳቸውን እንደ መጉዳት ያሉ የምትጸጸቱበትን ነገር እንድትሰሩ በሮችን ይከፍታሉ። ምናልባትም ስሜታችሁ ከቁጥጥር ውጭ ሆኖ የአምስት ዓመት እስራት ሊጠብቃችሁና ራሳችሁን እስር ቤት ውስጥ ልታገኙ ትችላላችሁና እባካችሁ በድጋሚ አስተውሉ። ሦስተኛ፣ ሰዎች በአጋንንት እስራት ውስጥ ሲሆኑ ከእግዚአብሔርና ከኢየሱስ ጋር ያላችሁን ግንኙነት ለማበላሸት ይሞክራሉ። አንድ ሰው በአጋንንት ሲያዝ ከሁሉም በላይ አልፋና ኦሜጋ ከሆነው ከእግዚአብሔር ልጅ ከኢየሱስ ጋር ያላችሁን ግንኙነት ለማበላሸት ይሞክራሉ። ነገር ግን መሞከር ብቻ። ይህ የአጋንንት ዋነኛው ግብ ሲሆን፣ ግቡም እናንተን ከክርስቶስ ፍቅር መለየት ነው። እናም ለዚህ ሰይጣን ወጥመድ ከወደቃችሁ ራሳችሁን ከእግዚአብሔር ጋር ተራርቃችሁ ወደ ስጋት ቀርባችሁና መንፈሳዊ ሞት በሆነው ኃጢአት ውስጥ ታገኙታላችሁ። የሰይጣን ዋናው ዓላማ እናንተን ከመንፈሳዊነት ማላቀቅ ነው። እናም አንዴ ለኃጢአታችሁ ከተሰጣችሁ ንስሐ መግባት ኃይላችሁን ማደስና እግዚአብሔርንም ሆነ ጽድቁን መፈለግ ታቆማላችሁ። እናም ወዳጆች ሆይ ከእግዚአብሔር ልጅ ከኢየሱስ ጋር ግንኙነት ሊኖር ያስፈለገው ለዚህ ነው። ማንም ቢሆን በልጁ በኢየሱስ ክርስቶስ በኩል ካልሆነ በቀር ወደ እግዚአብሔር ሊደርስ አይችልም። ወጀብና ማዕበል በመጣ ጊዜ ዓለታችሁን የምታቆሙበት የጸና መሠረት ያስፈልጋችኋልና። ሁል ጊዜም ቢሆን ከክርስቶስ ጋር ጠንካራ ግንኙነት ይኑራችሁ። ሙሉ ለሙሉ ሃይማኖታዊ መሆን ማለት ሳይሆን ከእርሱ ጋር እውነተኛ የግል ግንኙነት መመስረት፣ እሁድ ጠዋት ጠዋት እየተነሱ ቤተ ክርስቲያን መሄድ ብቻ ሳይሆን በፍጹም ልባችሁ በፍጹም ነፍሳችሁና በፍጹም ኃይላችሁ እርሱን መፈለግ ነው። አራተኛው አጋንንቶች ሁልጊዜም ቢሆን በስኬታችሁ ይመቀኛሉ። በስኬታችሁ ብቻ አይደለም እያደጋችሁ አሊያም እየተሻሻላችሁ እንኳን ቢሆን ያንን እድገት ለማስቆም ምንም ነገር ቢሆን ያደርጋሉ። አጋንንት መቼም ቢሆን በእናንተ ስኬት ሊደሰቱ አይችሉም። ዘወትር ምቀኛና ቅናተኛ ናቸው። ወደ ስኬት እያደጋችሁ ስትመጡ ካላችሁበት ቦታ ቀስ በቀስ ወደ ላይ እያደጋችሁ ነውና ሰይጣን በዚህ ሊደሰት አይችልም። የእግዚአብሔርን ሕግ ጋር ስትጠብቁና እርሱ የሚወደው ነገር ስታደርጉ ሰይጣን ከዚህ ጉዞ እናንተን ለማስወጣት ይሞክራል። ይህንንም ለማድረግ በእናንተ ላይ የስም ማጥፋትና የጥላቻ ዘመቻን ሊከፍቱ ይችላሉ። ነገር ግን መንፈስ ቅዱስ ከእናንተ ጋር ሲሆን እውነታውን ታያላችሁ። እጅግ በከፋችሁ ጊዜ እንኳን መቼም ቢሆን ለእናንተ ደስ አይላቸውም። እናም አጋነንታዊ መንፈስ ማለት ይሆነው። በተጨማሪም እንደዚህ አይነት ሰዎች በአጋነንት እስራት ውስጥ ሲወድቁ ያለፈ ታሪካቸውን ማንሳት ይጀምራሉ። ማድረግ ያቆማችኋቸውን ነገሮች በማንሳት እናንተን ለማሸማቀቅ የሚሞክር ሲሆን ይህም የሰይጣን ዋነኛው ስልት ነው። ተቃውሙት። አስታውሱ፣ እናንተ በክርስቶስ አዲስ ፍጥረት ናችሁ። እናም የቱንም አይነት አጋንንት የረሳችሁትንና ነፃ የወጣችሁበትን የኋላ ታሪክ እንዲያነሳ ትፍቀዱለት። አምስተኛ፣ እግዚአብሔር ሌሎች ሰዎችን በመጠቀም ስለ እነሱ ያስጠነቅቃችኋል። አንድ ሰው ስለ ሌላው ሰው የሚያስጠነቅቃችሁ ከሆነ አስታውሱ፣ እግዚአብሔር ለማስጠንቀቅ የትኛውንም አይነት ሰው ሊጠቀም ይችላል። እናም በእኔ ህይወት ውስጥ ስለ አንዳንድ ሰዎች ያስጠነቀቁኝ የነበሩት ወላጆች ነበሩ። በዚያን ጊዜ ሰላም ናቸው የቀረው ቢሆንም፣ ነገር ግን እድሜ እየጨመረ በመጣ ቁጥር ልክ እንደነበሩ ለመረዳች ያለው እናንተ ባትቀበሉት እንኳን ብዙውን ጊዜ የሚናገሩት ነገር ትክክል ነውና ወላጆቻቸውን አክብሩ። እግዚአብሔር እናንተ ለማስጠንቀቅ ሰዎችን የሚጠቀም ቢሆንም፣ ነገር ግን የማትሰሙ ከሆነ በሚከብዷችሁ ሰዎች ለሚመጣባችሁ የልብ ስብራት ራሳችሁን ተጠቂ ልትሆኑ ትችላላችሁ። ስድስተኛ ሰይጣን በእናንተ ሕይወት ውስጥ ያለውን ዓላማ ካጠናቀቀ ፈጽሞ ከሕይወታችሁ ይሰወራል። ከሕይወታችሁም የሚሰወረው ቀጣይ የሚያጠፋውን ሰው ለማግኘት ሲሆን፣ በአንዱ ላይ ያለውን ተልዕኮ ካጠናቀቀ በኋላ ቀድሞ የሚያደርገውን ነገር ወደ ሌላ ማዞር ነው። አንድ ጊዜ ልባችሁንና መንፈሳችሁን ካጠፉ በኋላ ከእናንተ ጋር የሚቀራቸው ነገር አይኖርም። የመንፈሳዊ ውጊያ ነው። እናም አጋነንቶች ኢላማቸውን የሚያነጠጥሩት የእግዚአብሔር ልጆች በሆናችሁት በእናንተ ላይ እንጂ በሌሎች አጋነንቶች ላይ አይደለም። ከዚህ ቪዲዮ ጠቃሚ መልእክትን እያገኛችሁ ከሆነ ይህንን ቪዲዮ ላይክ በማድረግ እናም ቻናሉን ሰብስክራይብ ማድረግ አትርሱ። ሰባተኛ አጋነንት ሁልጊዜም ቢሆን የሚመጣው ከድብቅ አጀንዳና ከምስጢራዊ ተልዕኮ ጋር ነው። እናም አንዱ የአጋነንት ተወካይ በድብቅ አንዳንዴም ሳይታይ አጀንዳውን ያስፈጽምለታል። እናም ከዚህ የተነሳ እነዚያ ሰዎች በአጋንንት እስራት ውስጥ መሆናቸውን እንኳን ሊያውቁት ይችላሉ። አጋንንት ሁል ጊዜም ቢሆን የሚመጣው ከድብቅ አጀንዳ ጋር ነው። የእርሱ ዋነኛው ዓላማ ማጥፋት ቢሆንም ይህንን ፈልጎ ማወቅ የእናንተ ድርሻ ነው። እናም ይህንን አጋንንት ለመለየት መንፈስ ቅዱስን ማወቅና ከእግዚአብሔር ጋር የግል ግንኙነት ሊኖራችሁ ያስፈልጋል። እግዚአብሔርም ስለ እነዚህ ሰዎች በምልክት በሕልም አሊያም በሰዎች በኩል ሊያስጠነቅቃችሁ ይሞክራል። ነገር ግን ችግሩ አንዳንድ ጊዜ አስተዋይና ታዛዞች ባለመሆናችን የተነሳ እነዚህ ምልክቶች ችላ እንላቸዋለን። ምንም እንኳን ምልክቶቹን ብናያቸውም የእግዚአብሔርን ምሪት ከመከተል ይልቅ በሥጋ መኖርን እንመርጣለን። ዝግጅታችን ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁን እናመሰግናለን። ለቻናሉ አዲስ ከሆናችሁ በድጋሚ ሰብስክራይብ እንድታደርጉ እናስታውሳችኋለን። ለብዙዎች ይጠቅማል ብላችሁ ካሰባችሁ ደግሞ ላይክ በማድረግ አገልግሎታችንን እንድደግፉ እናበረታታችኋለን። ተባረኩ።